የባንክ አካውንት ወይም የሂሳብ አካውንት የማገድ ስልጣን የማን ነው? ይህ በጠበቃ ማህመድ ተዘጋጀ የሚቀርብላቸው የህግ ፕሮግራም ነው። በዛሬው ፕሮግራም የባንክ አካውንት የማገድ ስልጣን የማን ነው? የሚለውን እንመለከታለን። እንግዲህ በተለያየ ጊዜ በስራ አጋጣሚ ይሁን በተለያየ ሁኔታ የባንክ አካውንቶች ይታገዳሉ። እኛም እንደሙያ የሚያጋጥመናለ። እንግዲህ የተለያዩ ተቋማት ሲያሳግዱ እናያለን። ፖሊስ ያሳግዳል፣ ገቢዎች ያሳግዳል። ባንክ በራሱ የሚያገድበት ሂደት አለ። የፋይናንሻል ኢንቴሊጀንስ ወይም የፋይናንስ ደህንነት አገልግሎት መስሪያ ቤት ያሳግዳል፣ እንዲሁ ጉምሩክም ያሳግዳል። ስለዚህ የማን ነው ህጋዊ ስልጣን የሚለውን ስንመለከት እነዚህ ተቋማት በራሳቸውስ የማገድ ስልጣን አላቸው ወይ የሚለውን ስንመለከት እንግዲህ የመጨረሻ ስልጣን ያለው አካውንት የማገድ የመጨረሻ ስልጣን ያለው ፍርድ ቤት እንደሆነ ይታወቃል። ነገር ግን እነዚህ ተቋማት ፖሊስ፣ ባንክ በራሱ የፋይናንሽል ደህንነት፣ እንዲሁም ገቢዎች እና ጉምሩክ አካውንት የማሳገድ ህጋዊ ስልጣን አላቸው የላቸው የሚለውን ስንመለከት ለምሳሌ ገቢዎች ስልጣን አለው በህግ ነገር ግን ለአስር ቀን ብቻ የተሰጠ ስልጣን ያለው ገቢዎች አካውንት የማሳገድ ከዛ ውጭ በፍርድ ቤት ሂዶ ካላሳገደ ተፈጻሚ አይሆንም ማለት ነው። ፋይናንሽል ኢንተለጀንስም እንደዚሁ ስልጣን አለው። ነገር ግን ይህን ስልጣኑን በተወሰኑ ቀናት ውስጥ በሰባ ሁለት ሰዓታት ውስጥ ካላሳገደ ለፍርድ ቤት አቅርቦ ካላሳገደ ወይም በምርማሪ ፖሊስ በኩል ምርመራ ጀምሮ ካላሳገደ ስልጣን የአግዶ የማቆየ ስልጣን የለውም ማለት ነው። በተለይ ባንኮች በራሳቸው የሚያግዱበትን ሁኔታ አንዳንዴ ይስተዋላል። ለምንድን ነው የምታግዱት ተብለው ሲጠየቁ ቴምፖራሪ የማገድ ስልጣን አለን የፍርድ ቤት ዕግድ እስከሚመጣ ድረስ የሚል በራሳቸው የሚያገዱበት ሂደት አለ። ነገር ግን ይሄ ስልጣናቸው ከየት እንደመነጨ፣ የትኛው ሕግ እንደሚፈቅድላቸው አይታወቅም። ስለዚህ ይሄ አግባብ እንዳልሆነ መገንዘብ ይኖርብናል። እነዚህ በሕግ ስልጣን ያላቸው ተቋማት ፍርድ ቤት ሪፖርት አቅርበው ወይም አቤቱታ አቅርበው ማሳገር ሲኖርባቸው በራሳቸው ጊዜ ለባንክ ደብዳቤ በመጻፍ የሚያሳግዱበት ሂደት ተገቢ አይደለም። ይህን ተከትሎ ደንበኛው ላይ አካውንት የታገደበት ላይ የሚደርስ ሰው ለምሳሌ የሚንቀሳቀስ የንግድ ስራ ገንዘብ ሊሆን ይችላል። በረራ ያለው ሰው ወይም ለሕክምና አገልግሎት የሚውል ገንዘብ ሊታገድ ይችላል እና ይሄ ነገር ከደረሰበት ስልጣን የሌለው አካል ካሳገደበት እና ጉዳት ከደረሰበት ይህን ጉዳት በፍርድ ቤት መጠየቅ ይችላል። የደረሰበትን ጉዳት ካልኩሌት አድርጎ አስልቶ በቀን ይህን ያህል ገቢ ያገኝ ነበረ፣ ወይም ይህን ባለማድረጌ ለበረራ ባለመሄድ ባለመክፈሌ ይህን ያህል ጉዳት ደርሶብኛል፣ ወይም ለሚመለከታቸው አስቸኳይ የሆኑ ክፍያዎች እነዛን ባለመፈጸሙ ይህን ያህል ጉዳት ደርሶብኛል ብሎ በፍርድ ቤት በፍትሐ ብሔር ተቋማቱን መክሰስ ይችላል። ፖሊስን መክሰስ ይችላል። ገቢዎችን መክሰስ ይችላል። ባንክም እንደዚሁ ሁሉንም ተቋማት ከስልጣናቸው ውጭ በሆነ ሁኔታ አካውንታችንን ካሳገዱ ተቋማቱን በፍትሐ ብሔር ከሶ የደረሰብንን ጉዳት መጠየቅ እንችላለን እና ይህን መብታችን አውቀን ተቋማቱን ቢሆን ከሕግ ውጭ የሰውን አካውንት ማሳገድ የሌለብን መሆኑን መገንዘብ ያለብን መሆኑን ለማስገንዘብ ነው። ከዚህ ጋር ተያይዞ ምናልባት የሽብርተኝነትን ከመርዳት አዋጅ ቁጥር 78 ጋር ተያይዞ ገንዘቡ በህገ ወጥ መልኩ የተገኘ ነው ከተባለ እነዚህ የሚመለከታቸው ተቋማት ባንኮች፣ እና የፋይናንስ ተቋማት ስልጣን ተሰጥቷቸዋል። እንደዚህ አይነት ስልጣን ስለተሰጣቸው ማሳገድ እንደሚችሉ፣ ነገር ግን ይህም ቢሆን ለፍርድ ቤት ማሳወቅ እንዳለባቸው ለማስገንዘብ ነው። ከዚህ ውጭ በሞባይል ትራንዛክሽን ከከሌ በንግድ ስራ ከከሌ ወደ ከሌ ተላልፏል፣ ከነጋዴ ወደ ነጋዴ ከሞባይል ከሰረቀ ሰው ደግሞ ወደ ነጋዴ በሚተላለፍበት ሂደት ማሳ ማገድ የሚችለው ፍርድ ቤት ብቻ መሆኑን ተገንዝበን ከዚህ ውጭ ከፍርድ ቤት ውጭ የታገደ እግር ካለ ተቋማቱ ስልጣን ስለሌላቸው ማንሳትም አለባቸው፣ ስልጣንም የላቸውም። ካገዱ ደግሞ ለሚደርሰው ኪሳራ ኃላፊነት መውሰድ እንዳለባቸው ለማስገንዘብ ነው። የታገደብን ሰዎች ደግሞ ያለአግባብ ከሆነ በፍርድ ቤት ተቋማቱን ከሰን ገንዘባችን የደረሰብንን ጉዳት መካስ ይኖርብናልና መክሰስ እንችላለን። ተቋማቱም ከዚህ ስራቸው ሊታቀቡ ይገባል ማለት ነው። አመሰግናለሁ።